እርግጥ ግብረ ስጋ ግንኙነትም የተለመደ ቋንቋ ነው ግን በቤተክርስቲያናችን በትዳር ውስጥ ያለ ግንኙነት ሩካቤ ተብሎ ይጠራል በብዛት ስለዚህ በጾም ወራት ባለትዳሮች የባለትዳሮች ሩካቤ ቤተክርስቲያን እንዳይደረግ ትከለክላለች እንዳይደረግ የምትመክረው ይህ ምክር መጽሐፍ ቅዱሳዊ ነው ወይ? የሚል ነው። መጽሐፍ ቅዱሳዊ አንድምታና ዳራ አለው። እንዲሁ እንደ ግዳ አዳራሽ እንደ ፈሳሽ የሆነ ሳይሆን ከመጽሐፍ ቅዱስ ተነሳ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንጦስ ምዕመናን በአንደኛው የቆሮንጦስ መልእክቱ ምዕራፍ ሰባት ስለ ባልና ሚስት ባወራበት የትምህርቷን ቀጽ ላይ ጽፏል። ይሄን አንደኛ ቆሮንጦስ ምዕራፍ ሰባትን ሙሉን ስናነበው ስለ ጻፋችሁልኝ ነገር እስከ ሴት ጋር ለመገናኘት ለሰው ሁሉ መልካም ነው ይላል። እንግዲህ በድንገልና የሚኖሩትን እነዚያን ሰዎች እያጸና ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቱም ለባሏ እንደዚያው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ፣ እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። ልብ በሉ። ይህን ካለ በኋላ ቁጥር አምስት ላይ እንደዚህ ይላል። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ እራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ብሎ ይናገራል። ልብ በሉ ክርስቲያኖች ጾም በቤተ ክርስቲያናችን እንደምታውቁ በተመስጦ ሊደረግ የሚገባው ነገር በስርዓት ከእግዚአብሔር ጋር የምናደርገው ንግግር እንደሆነ ትላንትና ተነጋግረናል። አደላ ነገር ግን ሩካቤ ብዙ ጊዜ በጾም ወራት የማይደረገው ለጸሎት እንድንተጋ ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ይላል። ለጊዜው ለጸሎት በምተጉበት ሰዓት፣ በዚያ ጊዜ ካልሆነ በቀር እርስ በርሳችሁ አትከላከሉ። ምክንያቱም ወንዱ ፍትወት ተነስቶበት ሴቷ ፈቃደኛ ባትሆን ወደ ሌላ ሄዶ ቢወርቅ፣ ሴቷ ፍትወት ተነስቶባት ወንዱ ፈቃደኛ ሳይሆን ቀርቶ ወደ ሌላ ሄዳ ብትወርቅ፣ ለዛች ለእሷ መውደቅ ተጠያቂው እሱ ነው፣ ለእሱ መውደቅ ተጠያቂዋ እሷ ናትና እንደዛ እንዳይሆን። ጸሎት እንግዲህ እንደምታውቁት በብዛት በቤተክርስቲያናችን በጾም ወራት ይዘወተራል አይደለም? ስግደቱን ብትሉት ጸሎቱ ብትሉት ልክ እንደዚሁ ማንኛውም ነገር ጾም ሲኖር ከጾም ጋር አብሮ ስለሚጸና ስለሚበረታ በጾም ጊዜ ያው ጸሎት እንዳለ ስለሚታስብ በዛን ሰዓት ካልሆነ በቀር አትከላከሉ ይላል። በነገራችን ላይ በጾም ውስጥ የሚደረግ ሩካቤ ኃጢአት ሆኖ ግን የሃይማኖታችንን ጥንካሬ የሃይማኖታችንን ደረጃ ሊመዝነው ይችላል እንጂ አንድ ሰው ለምሳሌ ጋብቻ፣ ቅዱስ ጋብቻ ክቡር፣ መኝተውም ንጹህ ነው የተባለ ጋብቻ በዛ ጋብቻ ውስጥ ያለ ሩካቤ ርኩስ አይደለም። በነገራችን ላይ ምንም እንኳን በጾም ውስጥ እንኳን ቢፈጸም ያ ሩካቤ ያ ግብር ያ የረከሰ ነው ማለት አይደለም። ምክንያቱም እግዚአብሔር የፈቀደው እግዚአብሔር የመረጠው ሥርዓት ስለሆነ እግዚአብሔር የመረጠው ትዳር ስለሆነ ነገር ግን በዚያ በጾም ሰዓት ብናደርገው ያ እምነታችን እንዳልጠነከርን እንዳልበሰልን ያስረዳልና ስለዚህ ሐዋርያው ምን አለ? ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በእርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ይላል። ስለዚህ በዚህ መካከል ለምሳሌ ጾም ነው፣ እኔ ዛሬ ፈቃደኛ አልሆንም ብላ ሴቷ ፈቃድ ብትነሳው ወንዱ፣ ልክ ዛሬም እንደዚ አይነት ነገር ሲደጋገም ያ ሰው ሌላ ነገር ሊያስብ ይችላል ማለት ነው። በዛ መካከል ምን ይላል ሐዋርያው፣ ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሆኖ ነው የሚለው። ስለዚህ ለጸሎት ካልሆነ ተስማምቶ ተስማምቶ ካልሆነ በነገራችን ላይ ለምሳሌ ሴቷ ፈቃደኛ ሆና እኔ ዛሬ ጸሎት አደርሳለሁ እምቢ ብትል ፈቃዱን ብትነፍገው ተጠያቂ ናት። ነገር ግን እሱም እንዲያምንላት እሱም ለጸሎት እንዲበረታ በጸሎት እንዲተጋ ልክ እሱ በእሷም በኩል ከሆነ እሷ እንድትበረታ እሷ በጸሎት እንድትተጋ ካልሆነ ሆነ በቀር መከላከል አይቻልም ማለት ነው። ነገር ግን ይህ ሩካቤ በጾም ወራት አይደረግም ምክንያቱም ጾም ብዙ ጊዜ የጸሎት ሰዓት የተማጽኖ ሰዓት ነው ተብሎ ስለሚታሰብ ማለት ነውና እና ከዚህ አውድ እንድንረዳው ነው ወንድሞች። ምንም እንኳን በጾም ሰዓት እንኳን እንደዚህ አይነት ነገር ቢፈጽሙ እነዚያ ባለትዳሮች በቅርብ ለንስሐ አባታቸው ማወያየት፣ ማነጋገር ይኖርባቸዋል ማለት ነው። እሱን ማድረግ ግዴታ ነው። እሱን ማድረግ ይኖርባቸዋል። ከንስሐ አባታቸው ጋር እየተነጋገሩ የሚቀጥሉት ህይወት ነው ማለት ነው። ትዳር ሌላውና ሁለተኛው ጥያቄ እግዚኦ ማህረነ ክርስቶስ ለምን እንላለን ነው ይህ እንግዲህ እግዚኦ ማህረነ ክርስቶስ ለምን እንላለን ማለት አምላ አቤቱ እግዚአብሔር ሆይ ማረን ለምን እንላለን እንደማለት ነው እንዲህ ምረን ነው በቃ ባጭሩ እግዚኦ ማህረነ ክርስቶስ ማለት አቤቱ ክርስቶስ ሆይ ማረን ማለት ነው በእንተ ማርያም ማረነ ክርስቶስ ስለ እናት ስለ ቅድስ ድንግል ማርያም ብለህ ክርስቶስ ሆይ ማረን ማለት ነው ስለዚህ እግዚኦ ማህረነ ክርስቶስ የምንለው አቤቱ አምላካችን ሆይ ማረን ይቅር በለን ራራለን እያለን ከቀደሙ በደልና ኃጢአታችን አምላካችን የምንማጸንበት ነው ማለት ነው። የኦርቶዶክስ ተዋህዶ ቤተክርስቲያን ለምንድን ነው ለመስቀል ክብር የምትሰጠው የሚል ጥያቄ ነው። ሌላው ጥያቄ መስቀል ሀይለ ነ መስቀል ጽነ ነ መስቀል ቤዛ ነ መስቀል መድኃኒተ ነፍስ ነ አይሁድ ክህዱ ይለዋል የጸሎት ዘዘወትር ደራሲ። መስቀል ሀይላችን ነው። መስቀል መመኪያችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ይላል። ያመነውም እኛም በመስቀሉ ድነናል ይላል ሐዋርያው ቅዱስ ጳውሎስ። አሁንም ምን ብሎ ይናገራል? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። ስለዚህ የክርስቶስ የአምላካችን መስቀል ክርስቶስ በዛ መስቀል ላይ ክቡር የሆነ ደሙን አፍስሶበታል፣ ቅዱስ የሆነ ሥጋውን ቆርሶበታል። ክርስቶስ አምላካችን ቤዛ ሆኑ የተሰጠን በዛ መስቀል ላይ ነው። ክርስቲያኖች ማወቅ ያለባችሁ ነገር አንዳንድ ሰው ደግሞ የውሃ ነው ስለዚህ እንደዛ ከሆነ መስቀል የጌታችን ገዳይ ከሆነ እንዴት ልንቀበለው እንችላለን ብሎ የሚያስብ ሞኝ አይጠፋም። ያም ብቻ አይደለም፣ እንዲያውም የሆነ ጥያቄ ምንድን ያሉት ይሁዳ ክርስቶስን ከሸጠ በክርስቶስ መሰቀልና መሞት ከሆነ እኛ ክርስቲያኖች ድህነት ያገኘነው ይሁዳ የክርስቲያኖች ባለውለታ ነው ማለት ነው። ስለዚህ ለምን አረመኔ ተብሎ ይጠራል የሚል ነገር ሰማሁ። የሆነ ጥያቄና ሎቱ ስብሐት አምላካችን ግን እንደዛ አይደለም አሳቡ። ስለዚህ መስቀል ማለት ክርስቶስ ክርስቶስ አምላካችን ቅዱስ ስበን ቆርሶ ክቡር ደሙን አፍስሶ የቀደሰው መዳኛችን ለድነት አርማ ምልክት አድርጎ የሰጠን ነው ማለት ነው። ሐዋርያውም እንደሚለው የመስቀሉ ቃል በዛ በመስቀል ለሆኑ ክርስቶስ አምላካችን የተናገራቸው ቃላቶች ለሚጠፉት ሞኝነት ነው፣ ለእኛ ለምንድ ነው ግን እግዚአብሔር ሀይል ነው። ሰይጣን እንዲርቅ እናደርጋለን በመስቀሉ ስናማትብበት ማለት ነው። መስቀሉ አርማችን መለያችን ነው። ልክ የአንዲት ሀገር ባንዲራ እንዳላት ሁሉ አርማ እንዳላት ሁሉ ለኛ ለክርስቲያኖች አርማችን መለያችን የክርስቶስ የአምላካችን እፀ መስቀሉ ነው ማለት ነው። ስለዚህ መስቀል አርማችን ነው ለኛ ለክርስቲያኖች ማለት ነው እና ክርስቶስ አምላካችን መስዋዕት ሆኖ ያገኘንበት ቅዱስ ስጋው ክቡር ደግሞ የፈሰሰበት ስለሆነ ማለት ነው። ሌላው ጥያቄ በቤተክርስቲያን ለምን ደወል ይደወላል ትርጓሜውስ መቼና እንዴትስ ይደወላል፣ የሚል ጥያቄ ነው። ሌላው ጥያቄ ደውል በቤተ ክርስቲያናችን ካሉ ነዋየ ቅድሳት መካከል አንዱ ነው። በቤተ ክርስቲያናችን ደውል አለ። መቼና እንዴት ይደወላል የሚለውን ስንመለከት እንግዲህ ደውል ለመጀመሪያ ጊዜ በአባታችን በኖኅ ዘመን እንደተጀመረ አባቶቻችን ያስተምራሉ። እንግዲህ ደውል የሚደውለው ካህናት አባቶቻችን ለአገልግሎት እንዲወጡ ለመጥሪያነት ያገለግል ነበረ ልክ በንሆ ዘመንም ያን ደውል እየደወለ እነዚያን ሁሉ ነፍሳት ወደ መርከብ እንዲገቡ አድርጓል። አባታችን ነው እና ከዛ መነሻነት እንዳለው ከኦሪቱ ከብሉይ ጀምሮ እንደመጣ ይነገራል ማለት ነው። ከተለያየ ነገር ሊሰራ ይችላል። ከብር ሊሰራ ይችላል። ከንሃስ ሊሰራ ይችላል። ስልኬን ሳይለንት ላድርግ መሰለኝ። ከብር ሊሰራ ይችላል። ከነሐስ፣ ከተለያዩ ከመሳሰሉ ነገሮች ድምፅ ሰጪ ከሆኑ ነገሮች ሊሰራ ይችላል። ክብ ከሆነ ቤተክርስቲያኑ የደወል ቤት ተብሎ ለብቻው ይሰራለታል። በመስቀል ቅርጽ ወይም ሞላላ ቤተክርስቲያን ከሆነ አብሮ ከቤተክርስቲያኑ ጋር ግርጌው አካባቢ ይሰራል ማለት ነው። ደወል በቤተክርስቲያናችን ለተለያየ አገልግሎት ደወል ይደወላል። ነገር ግን ለሁሉ አገልግሎት የሚደወለው ደውል ተመሳሳይ አይነት ደወል አይደለም። ለምሳሌ ያክል የተጋብኦ ደውል የሚባል አለ። የተጋብኦ ደውል ማለት ለአገልግሎት የተመደቡ ካህናት እንዲሁም ምእመናን ወደ ቅድስት ቤተክርስቲያን እንዲሰበሰቡ የሚደወል ደውል ነው። ለሰዓታት፣ ለመሀሌት፣ ለኪዳን፣ ለቅዳሴ እነዛ ሰዎች ከመግባታቸው አስቀድሞ የቤተክርስቲያን በር ከመከፈቱ ይህ ደውል ይደወላል። ከዛ የተጋብኦ ደውል ማለት ወደ ውስጥ መግቢያ መጥሪያ ማለት ነው። ይህ ደውል የትንቢተ ነቢያት ምሳሌ ነው ብሎ አባቶቻችን ያስተምራሉ። ያ ማለት ነቢያት ህዝቡን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር እየመለሱ የተጋቡ ደውል ምእመናን፣ ካህናት ከእንቅልፍ ነቅተው ከእንቅልፍ ኃጢአት እንዲነቁ ለጸሎት እንዲዘጋጁ ያደርጋል ማለት ነው። ለሰሙ እንደዛ ሲሆን ወርቁ ግን ካለንበት ልክ የዚህ የኃጢአት እንቅልፍ ውስጥ ወጥተን በንስሐ ተመልሰን ወደ ቤተክርስቲያን እንድንመለስ ማለት ነው እና የተጋብኦ ደውል የመጀመሪያው ደውል ካህናትና ህዝበ ክርስቲያን ወደ ቤተክርስቲያን እንዲገቡ የሚደወል ደውል ነው። ሌላው የቅዳሴ መግቢያ ደውል አለ። ካህናቱ መስዋዕቱን አክብረው ከቤተ ልሔም ወደ ቤተ መቅደስ ሲመለሱ እና ወደ ቅዳሴ ሲገቡ የሚደወል የደውል አይነት ነው ማለት ነው እና በዚህ ሰዓት ሁላችንም እንደምናስታውሰው ምእመናን ሁሉ በአክብሮት ከራሱ ዝቅ ብሎ ዝቅ ብሎ ይሰግዳል ማለት ነው። አምስት ጊዜ ይደወላል። ይህ ደውል አምስትም የአምስቱ አእማደ ምስጢራት ምሳሌ ተደርጎ በቤተክርስቲያናችን ይነገራል ማለት ነው። ሌላው የወንጌል ደወል አለ። የወንጌል ደወል እንግዲህ ወንጌል ከተነበበ በኋላ ዲያቆኑ ጻኡ ንዑሰ ክርስቲያን ብሎ ያውጃል። የክርስቲያን ታናናሾች ውጡ በሚልበት ሰዓት የሚደወል ደወል ነው። ይህ ደወል ሶስት ጊዜ ይደወላል። ሶስት ጊዜ መደወሉ የስላሴን ምስጢር ያሳያል ማለት ነው። በፍሬ ቅዳሴ ላይ ገባሬ ሰናይ ካህን ተጨማሪ ካህናትና ምዕመናን እየተቀባበሉ 41 ጊዜ እግዚአብሔር መሐረነ ክርስቶስ በሚሉ ሰዓት ነው ማለት ነው። አስራ ሁለት ጊዜ ይደወላል የአስራ ሁለቱ ሐዋርያት ምሳሌ ተደርጎ ይናገራል ማለት ነው። ሌላው እና አምስተኛው ደውል የእርገት ደውል ነው። ቅዱስ ስጋው እና ክቡር ደሙ ተፈትቶ ለምእመናን ለማቀበል ካህናቱ ከመቅደስ ወደ ቅድስት ሲወርዱ ማለት ነው። የክርስቶስ ስጋ እና ደም ከመቅደሱ ወደ ቅድስቱ ሲወርድ የሚደወል ደውል ነው። የዚህ ደውል ምሳሌነቱ የቅዱስ ዮሴፍ እና የቅዱስ ኒቆዲሞስ ለቅሶ ምሳሌ ተደርጎ ይነገራል ሉቃስ 23 ከቁጥር 50 ላይ እንደምናገኘው ሁላችንም እንደምናስታውሰው ዮሴፍና ኒቆዲሞስ ጌታ ኢየሱስ ክርስቶስን ከቅዱስ መስቀል አውርደው እያለቀሱ ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ሀይው ዘይ መውት ዘተወልደ ማርያም ቅድስት ድንግል ተሳለነ ጊዜ ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ሀይው ዘይ መውት ዘተጠምቀ በዮርዳኖስ ተሰቀለ ዲበ ዕፀ መስቀል ተሳለነ ጊዜ ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ሀይው ዘይ መውት ዘተንሰአ እሙታን አመ ሳልስት ዕለት አርገ በስባት ውስተ ሰማያት እያሉ ክርስቶስ አምላካችንን የማይሞተው ከመቤታችን ከቅድስት ድንግል ማርያም የተወለደው የማይሞተው በማይ ዮርዳኖስ የተጠመቀው የማይሞተው በሶስተኛው ቀን ከሙታን ተለይቶ የተነሳው እያሉ ዮሴፍና ኒቆዲሞስ ክርስቶስ አምላካችንን ከመስቀል አውርደው አልቅሰው እንደቀበሩት የሚናገር ምስጢር ያለው ደውል ነው ማለት ነው። አምስት ደውሎች በቤተክርስቲያናችን ደውል ይደውላል ማለት ነው ምሳሌነቱና አገልግሎቱ ትርጓሜው ይህ ነው ማለት ነው። መቼ ተጀመረ የሚለው በንሁ ዘመን ጀምሮ እንደነበረ መመልከት እንችላለን ማለት ነው። አንድ ሰው ጸበል ሳይሄድ ቀርቶ ሰይጣን እንዳለበት እያወቀ ከዚህ በላይ ማስቀየም አልፈልግም ብሎ ራሱን ቢያጠፋ ፍጻሜው ነው፣ ሲኦል ነው። ባጭሩ ራሱን ማጥፋት በፍጹም አይቻልም ሲጀመር ማለት ነው። ሰይጣን ስላለበት ራሱን አጥፋ የሚል ነገር የለም። ከዚህ በላይ እግዚአብሔር ማስቀየም አልችልም። ማለት ሰይጣን አንድ ሰው በነገራችን ላይ ሰይጣን አለበት ማለት ስለው ላይ መንፈስ አለበት፣ ይሄ የሚለፈልፈው መንፈስ ስላለበት እኮ በነፍሱ ላይ ስልጣን የለውም። በነገራችን ላይ ነፍሱ የዛ ሰይጣን ናት ማለት ነው እንዴ! እንደዛ አድርጋችሁ እንዳትረዱ አደራ። ሰይጣን ምንድን ያለው እዮብን በስጋው ላይ ስልጣን አለ፣ ነፍሱን ግን ምንም ማድረግ አትችልም። ይችላል የተባለው በስጋችን ከዚህ ዓለም እንትን ሊለን ይችላል፣ ሊያውከን ይችላል መንፈስ ያለበት ሰው ነገር ግን ነፍሳችንን ወደ ሲኦል የማውረድ ፈጽሞ ምንም እንትን የለው። ስለዚህ ከዛ አውድ መረዳት ይኖርብናል ማለት ነው። እና የግድ ጸበል ሳይሄድ ቀርቶ ሰይጣን እንዳለበት እያወ ከዚህ በላይ ማስቀየም አልፈልግም ብሎ ራሱን ሊያጠፋ አይችልም ማለት ነው። ራሱን ያጠፋ ሰው በጥቅሉ ቦታው ወደ ሲኦል ስለሆነ ራሳችን ልንጠብቅ ይገባል ማለት ነው። እንደዚ አይነት እንትን በነገራችን ላይ ጠንካሮች ከሆነ እኛ በሳሎች ከሆነ መንፈስ በላያችን ላይ ቢኖር እንኳን ይቀጣል፣ ሊወጣ ይችላል። ዋናው ግን የኛ ጥንካሬ የኛ ጽናት ያስፈልገዋል። በጣም ጠንካሮች፣ በጣም ለእግዚአብሔር ቅርብ መሆን አለብን። ከዛ ውጪ እንደዛ እያልን ብዙ ሊያስቸግርን ይችላል፣ ብዙ ሊፈታተልን ይችላል። ነገር ግን አንድ ቀን ጨርሶ ከላያችን ላይ ብን ብሎ ይጠፋል ማለት ነው። ነገር ግን መንፈሱ ሳይወጣ እንደዛ ሆኖ ያሰው ቢሞት ሲኦል ይሄዳል ማለት ግን አይደለም ነው። እንደተረዱኝ የምፈልገው እሱን ነው። እግዚአብሔር ይስጥልኝ።